ኢየሩሳሌም በሮች መካከል አንደኛው ነው። በጎላ ቅዱስ ሚካኤል ቤተክርስቲያን በዚህ መልኩ በምሳሌነት ተቀምጧል። የሆሳና በዓል ዋዜማ ላይ ነው የምንገኘው። በአዲስ አበባ ከ60 በላይ ደብራት ሰንበት ትምህርት ቤቶች በጋራ የሆሳናን በዓል ያከብራሉ። ይህ በዓል ለህፃናት የተለየ ትርጉም አለው። በናፍቆት ነው የሚጠብቁት። ምን አይነት ዝግጅት እያደረጉ ነው? ድባቡስ ምን ይመስላል? የሚለውን ወደ እናንተ የምናደርስ ነው የሚሆነው አብራችሁ ነው ስሜ መምሮ እንደሰመኮን እባላለሁ። እንግዲህ በዚህ የተዘጋጀንበት የወሳን አባል ከ66 እስከ ሰባ የሚደርሱ ሰንበት ተማሪዎች ይመጣሉ በዚህ ግቢ እና በዋናነት ህፃናቱ የጥንቷን ኢየሩሳሌምን እንዲያዩ፣ ጌታችን በነበረበት ጊዜ የነበረችውን ኢየሩሳሌም እንዲያዩ፣ እንደገና ደግሞ አማናዊቷን ደግሞ ኢየሩሳሌም ቅድስት ቤተ ክርስቲያን እንዲመለከቱ የተዘጋጀ ዝግጅት ነው እና በዙሪያው ስምንት በሮች ተሰርተዋል። እነዚህ ስምንቱ የኢየሩሳሌም መግቢያ በሮች ናቸው። በውስጣቸው ደግሞ ዘወረደ፣ ቅድስት፣ ምኩራብ እያለን ምንትን የምንላቸው ሰንበታትን የያዘ ነው። የአብይ ጾም ሁለተኛ ሳምንት ቅድስት ይባላል። ቅድስት ማለት የተለየች የተቀደሰች ማለት ነው። ሚስጢራዊ መልእክቱ ግን ሚስጢራ አድህኖትን ታላላቅ ስራን ለመጀመር መድኃኒታችን ኢየሱስ ክርስቶስ ከገዳመ ቆሮንጦስ ገብቶ ከቆመ ሳያርፍ ከዘረጋ ሳያጥፍ መጾሙን እናስብበታለን። እኔ የአይሁድ መምህር ስሆን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ በመሄድ በማታ ትምህርት እንከታተል ነበር። ትምህርቱም እጅግ ድንቅ ነበረ። በሚያስተምራቸው ትምህርቶች በሚያደርጋቸው ታላላቅ ታምራት ከሰማይ እንደተላከ በግልጽ ያሳያል። ለሶስት አገልጋዮች ለአንዱም፣ አምስት ለአንዱም፣ ሁለት ለአንዱም አንድ መክሊት ሰጥቼ ወደ ሌላ ሀገር ሄድኩኝ። ከዘመናትም በኋላ ስመለስ አምስት መክሊት የሰጠሁት እነሆ፣ ንጉስ አምስት መግ ሰተኛልና አምስት አትርፍ ያለው ይኸው በአይናቸው መጻፍ ቅዱስን ማየት እንዲችሉ የሚያስረዳ ዝግጅት ነው፣ በዋናነት እየተዘጋጀን ያለ ነው። ከዚህ ዝግጅት አስቀድሞ የህፃናት የሰሉ ውድድር አካሂደናል። ነገ ደግሞ በዚህ አጋጣሚ የሚከፈት አውደር ያለን እነዚህ ዝግጅቶች አሉ። በእያንዳንዱ እንትኖች ላይ ተውኔቶች አሉ። ከዛ ባሻገር ደግሞ ልጆቹ ከሰዓት በኋላ በሚያካሄዱት መራግብር ላይ ደግሞ የህፃናቱን ቀልብ የሚይዝ ትምህርቶች፣ ጥያቄና መልሶች፣ ጌሞች እነዚህ ሁሉ የተዘጋጁበት ፕሮግራም ነው ያለን። ከዛ ባሻገር በዘንድሮ ዓመት ልዩ የሚያደርገው ግን እስካሁን ድረስ ሌሎች አድባራትና ገዳማት እንደዚህ አይነት ዝግጅት አዘጋጅተዋል። በእኛ ግን ህፃናቱ በቀላል ዘዴ ሊማሩባቸው የሚችሉ መጽሐፍቶች ታትሞ ለእያንዳንዱ ሰንበት ትምህርት ቤት እንዲህ በጊፍት የሚሰጥ ሆኖ ተዘጋጅተዋል ማለት ነው እና ይሄ ወላጆች ልጆቻቸውን ስለ ወሳና ባል በቀላል ሁኔታ ስዕሎቹን እያዩ እያነበቡ ማስተማር የሚችሉበት፣ ህፃናቱም ስዕሎቹን እያዩ መማር የሚችሉበት እድል የያዘ ፕሮግራም ነው የተዘጋጀው በዘንድሮ ዓመት።

የሆሳና በዓል ልምምድ እያደረጋችሁ ነው ያገኘዋችሁ። በመጀመሪያ እስቲ ሆሳና በዓሉ ለምንድን ነው የሚከበረው? ሆሳና በዓሉ የሚከበረው ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱና በውርንጭ ድራይቱ ላይ ወደ ኢየሩሳሌም ስለገባና ህጻናት በአንድነት ስላመሰገኑት ነው። በጣም ጥሩ አንተስ። ሆሳና ማለት እግዚአብሔር በአህያይቱና በውርንጭ ላይቱ ኢየሩሳሌም የገባበት ና የቤታንያ ድንጋይ አፍ አውጥቶ የዘመረበት እና ህጻናትም አፍ አውጥተው የዘመሩለት። በጣም ጥሩ። እንግዲህ ዛሬ መዝሙር እያጠናቸውን የተገናኘ ነው። ምናልባት እየዘመራቸው የነበረው መዝሙር የጋሞኛ መዝሙር ነው አደለ? ምንድን ነው ትርጉሙ? ትርጉሙ መጀመሪያ የአንደኛው የጋሞኛ ርዕስ ማዩዛካ ይባላል። ማዩዛካ ማለት ልብሳቸውን እያነጠፉ ልብሳቸውን እያነጠፉ ዘንባባውን እየዘነጠፉ ሁሉም ዘመሩለት በህብረ ባንድነት፣ ሁሉም ሰገዱለት በህብረ ባንድነት። በጣም ጥሩ፣ በጣም ጎበዝ። እስቲ አንቺ ደግሞ እንግዲህ የወሳና በዓል የህፃናት በዓል ነው ተብሎ ይታሰባል አደለ? ልብሰ ስባት ለብሰሽ አውደ ምረት ላይ ሰዎች በተሰበሰቡበት ዝማሬ ስታቀርቢ ምንድን ነው የሚሰማሽ? ይህንን ቀንስ እንዴት ነው የምጠብቅ የምጠብቀው? በጉጉስ ነው፣ ደግሞ ሲደርስም ደስታ ይሰማኛል። የሰንበት ትምህርት ቤት ህብረቱ ዘንድሮ የሆሳናን በዓል የሚያከብረው አሁን በምንገኝበት በጽራጽዮን ሐዋርያት ጎላ ቅዱስ ሚካኤል ቤተክርስቲያን ነው። ከተዘጋጁ እውነቶች መካከል በልዩ ልዩ ቋንቋ የተዘጋጁ የዝማሬ አገልግሎቶች ናቸው። በህፃናቱ በእለቱ ይቀርባሉ። ሰሜን አስነይል እንዳሽ ይባላል። አሁን ያቀረብንላችሁ መዝሙር ኦሳና በትግረኛ ነው። ኦሳና በጌታችን መድኃኒታችን ኢየሱስ ክርስቶስ በአያ ተቀምጦ ወደ ኢየሩሳሌም የመጣበቀን ሲሆን የህፃናት በዓል ይባላል። እኛ ህፃናት ልብሰ ስብሐቱን ለብሰን ለእግዚአብሔር ምስጋና የምናቀርብለት በጉጉት የምንጠብቀው በዓል ነው። ከሰባት ቋንቋ በላይ ዝማሬው ተዘጋጅተዋል። ቤተክርስቲያን የራሷ የሆነ ቋንቋ አላት የግዝ ቋንቋ ነው ሁለተኛው አማርኛ ከዛ በጋሞኛ የተዘጋጀ አለ በትግርኛ በኦሮምኛ እንዲሁም በጉራጌኛ እና በእንግሊዘኛ ተዘጋጅተዋል ህጻናቱ ትልልቆቹ ሳይሆን በህጻናቱ ነው ሁሉም መዝሙራት ደግሞ የሚያተኩሩትም ሆሳአና የሚለው ማእቀፍ ውስጥ ሆነን ነው የምናከብረው ቤተክርስቲያን፣ እንደምናውቀው ዓለም አቀፋዊት ናት። በብዙ ቋንቋዎች ልጆቿን ታስተምራለች እና ህጻናት ደግሞ ከመጀመሪያው ጀምሮ የተለያየ ቋንቋን እያወቁ በቤተክርስቲያን የትም ብንሄድ አንዲት ናት የሚለውንም ነገር በደንብ ይገልጽልናል። ተመልካቾቻችን አሁን ደግሞ በዚሁ በዓል ላይ መነባነብ የምታቀርብ አንዲት ታዳጊ ለማግኘት አፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ካቴድራል ተገኝቻለው። ከእሷ ጋር ደግሞ አጭር ቆይታ እናደርጋለን። እሺ፣ እንዴት ነሽ? እግዚአብሔር ይመስገን። ማን ንበልሽ እንታወቅ? እድላዊት ታሪኩ እባላለሁ። በጣም ጥሩ። እንግዲህ ዛሬ ለሆሳህና በዓል መነባንብ እየተዘጋጀሽ ነው ያገኘንሽ እስቲ ምን ይመስላል ምን አይነት ግጥም ነው ስለ ጌታችን በአህያ ላይ ተቀምጦ መምጣቱ እንዲሁም መከራውን የሚገልጽልን ነው በጣም ጥሩ እንግዲህ የሆሳና የህፃናት በዓል ነው አንቺም በዚህ ትልቅ መድረክ ላይ ሞኖሎግ ወይም ደግሞ መነባንብ ለማቅረብ ዝግጅት እያደረግሽ ነው የተገናኘ ነው ለእኛ ለተመልካቾቻችን ታቀርቢልናለሽ ደስ ይለኛል። በጣም ጥሩ እኔ ቁጭ ብዬ የመለከትሽ አለው አንቺ ማቅረብ ትችላለሽ። ሊጎበኘን መጣ በሆሳዕና ዕለት በአናሳ እንስሳ ራሱ ተቀምጦባት ጌታ የፈጠረን መጣ። በደብረ ዜት ድካማችንን በህማሙ ሊሽር እኛነታችንን በፍቅሩ ለማክበር ሊጎበኘን መጣ ሊያድነን የትላንትናውን ልጅነት ሊመልስልን በኃጢያት ስራ የወጣንበት በግፈኛ ጠላት የተሳሳስንበት በግፍጡጫ የተማታንበት በማጭበርበር የተጣላንበት በደሙ ፈሳሽነት ሊያከብረን የእርሱ መሆናችንን ሊገልጽልን ጌታ ወደ እኛ መጣ። ህይወቱን ሊሰጠን እኛ የምንቀበለው ጌታችንን ሆሳና ባርያም እያልን ልባችንን እንደ ቄጤማ ጎዝጉዘን